ዘመናዊ የከተማ ፕላን ለከተሞች እድገት ዋና ምሰሶ ነው። የከተማ ፕላን የአንድን ከተማ የወደፊት እድገት የሕዝብን ጥቅም መሰረት አድርጎ እንዲመራ በማሰብ የሚዘጋጅ ሲሆን የከተማዋን የመሬት አጠቃቀም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ያካትታል። የከተማ ፕላን ማለት አንድ አስቀድሞ ለተወሰነ ጊዜ አንዲት ከተማ እንድትመራበት ታስቦ የሚዘጋጅ የመሬት አጠቃቀም እቅድ ማለት ነው ይሄ እንግዲህ አንድ የተወሰነ ጊዜ ስንል ደግሞ ለምሳሌ መዋቅራዊ ፕላን የምንበለው መሰረታዊ ፕላን የጊዜ ዘመናቸው አስር አመት ነው። ስለዚህ ለዚህ አስር አመት ውስጥ ያቺ ከተማ ኬት ተነስታ የት ደርሳለች የሚለውን የምናመላክትበት እቅዷ ነው ማለት ነው። የመሬት አጠቃቀም እቅድ ነው። ይሄ ሲዘጋጅ በዚህ ደረጃ የምንወስደው ሆኖ የከተማ ፕላን እቅድ ብቻ ሳይሆን ደግሞ የህግ ማዕቀፍም ነው። ዘመናዊ የምለው በጣም እያደገ። የለማ መሰረተ ልማቱ የማይቆራረጥ መናፈሻ ስፍራ ያለ የልጆች መጫወቻ ስፍራ እጥረት የሌለ እንዲሁም የትምህርት ተቋማቶች ደረጃቸውን የጠበቁ ጥራታቸውን የጠበቁ መንገድ ድርና ማግ የመንገድ መረብ ጥራቱን የጠበቀ ከተማ ውስጥ ጭንንቅ የሌለ የትራፊክ መጨነነቅ የሌለ ትራንስፖርት ስርዓቱ የዘመነ ማለት ነው። የመሬት አስተዳደሩ እንደው ህዝብን እዛ በየቦታው ማጨነቅ ሳይሆን በኦንላይን በኢንተርኔት ሲስተም የሚስተናገንበት ወረቀት ወረቀት አልባ የሆነ የመንግስት አስተዳደር ኢ-ጋቨርናንስ ኢ ላንድ አድሚኒስትሬሽን ያለበት ማለት ነው። ዘመናዊ የከተማ እቅድ የምንለው የተለያዩ የከተማ ዘርፎች አሉ። ከማህበረሰባዊ ኑሮ፣ ከኢኮኖሚያዊ መስተጋብር፣ ከቀን ተቀን የአኗኗር ሁኔታ የመስራት፣ የመኖር፣ የመንቀሳቀስ፣ ሀሳብን የመግለጽ የመሳሰሉት እነኚህ በሙሉ በሙሉ ስርዓት አስይዞ ማኖር የሚያስችል አካላዊ ቁሳዊ መልክ ያለው እቅድ ማውጣት ማለት ነው። ምህዳራዊ ያልሆኑ የፕላን አካላት አሉ። ስለ ኢኮኖሚው፣ ስለ ማህበራዊ ግንኙነቶቹ፣ ማህበራዊ ችግሮች ማለት ነው እና ስለ ስለ አካባቢ ስለ ኢንቫይሮንመንት ፕላን አለ። እሱ ፊዚካል አይደለም፣ ፊዚካል አይባልም ያው ምህዳራዊ ያልሆነው እሱ አለ። ከዛ ደግሞ ምህዳራዊ ደግሞ ፊዚካል የሚባሉት ደግሞ አሉ። እነሱ ደግሞ ስለ መሬት አጠቃቀም፣ ስለ መኖሪያ ቤት፣ ስለ መሰረተ ልማቶች፣ ስለ ትራንስፖርት፣ ስለ ነባር አካባቢዎች እና እነኚህን የተመለከቱ ፕላኖች ደግሞ አሉ። ስለዚህ ዘመናዊ ፕላን ማለት እነኚህን በሙሉ ያካተተ ማለት ነው። ዘመናዊ የከተማ ፕላን ሲዘጋጅ አሳታፊና አካታች በሆነ መልኩ መሰራት አለበት። አዘጋጁ አካል የፕላኑን የቆይታ ጊዜ በማጤን የመጪውን ዘመን የከተሜነት እሳቤም ከግምት ውስጥ ማስገባት ይኖርበታል። በባህሪው በአንድ አካል ብቻ የሚሰራ ነገር አይደለም። ስለ ትራንስፖርት የሚያውቅ ሰው ያስፈልጋል። ስለ ሕግ የሚያውቅ ሰው ያስፈልጋል። ስለ ትምህርት ቤት ስለ ማህበራዊ አገልግሎቶች የሚያውቅ ሰው ያስፈልጋል። ስለ ቀጠናዊ ከተማና ከተማ ዳር ያለውን ጉዳይ የአርባን ሩራል ሊንኬጅ የምንለው የሚያውቅ ሰው ያስፈልጋል። ስለ ስለ ውሃ የሚያውቅ ሰው ያስፈልጋል። ስለ ምን ያህል ውሃ ሜትር ኩብ ያስፈልጋል አዲስ አበባ ምን ያህል ውሃ ለአዳማ ያስፈልጋል የሚል ሰው ያስፈልጋል። ዲችን ዲዛይን የመረግ መሐንዲስ ሳኒተሪ መሐንዲስ ያስፈልጋል። የንጽህና መሐንዲስ ያስፈልጋል። ምን ያህል ሜትር ኩብ ውሃ ያልፋል በድቹ የቤት ከቤት ውስጥ የመጣው ቆሻሻ ምን ያህል ነው የሚይዘው የሚለውን ይህን ዲዛይን የሚሰራ መሐንዲስ ያስፈልጋል። እየተዘጋጁ ያሉ ፕላኖች ከዘመናዊ ቴክኖሎጂ ጋር ኢቭን ድሮን፣ በድሮን መረጃ የማሰባሰብ በእኛ ሀገር ደረጃ በዚህ ሌቭል ባንደርስ አገሮች የደረሱበት ሁኔታ ስናየው በዚህ ሁኔታ ነው ትንተናው። በፊት ማንዋል የነበረው ትንተና በቴክኖሎጂ የሚተነተንበት መረጃ ሲሰበሰብ ዶር ቱ ዶር የነበረው ነገር አሁን ላይ በቀላሉ እንደነ ኮቦ ቱል ቦክስ የሚባሉ አሉን በአሁኑ ሰዓት ላይ። በእነሱ ማንም ሰው የሆነ ቦታ ላይ ሆኖ አስፈላጊ የነበረው የሚያስፈልገው መረጃ ሰብስቦ አናሊሲሱ ኢቭን በቴክኖሎጂ ተደግፎ የሚሰራበት ሁኔታ ነው ያለው። በተለያዩ አካላት ሊዘጋጅ ይችላል። የመቀስቀሻውንና የመጀመሪያውን ሮል ወይም የሚጫወተው ሚና የሚጫወተው የከተማ መስተዳድር ሊሆን ይችላል። የከተማ መስተዳድሮች ሊሆኑ ይችላሉ። መነሻውን ሀሳብ የሚያነሱት ከዛ በተረፈ ግን በትምህርት ዝግጅት ያላቸው በመንግስት መዋቅር ውስጥም ያሉ በኢንዱስትሪው ላይም ወይንም በገበያው ውስጥ ተሳታፊነት ያላቸው ባለሙያዎች፣ እንዲሁም ደግሞ በዋናነት በዩኒቨርሲቲዎች አቅራቢያ በሚመነጩ ሀሳቦች ላይ ተንተርሶ በተዋቀረ መልክ ሊዘጋጅ ይችላል። እስካሁን ባለን እንኳን ልምድ በሶስቱም ትብብር ሲሰራ አይተናል። ቴክኒካል ሲሰራ መጀመሪያ የነበረው ፕላን ከአሁን ቀደም የነበረው እና አሁን ከንትን የሚወጣው የሚተካው ማለት ነው። የሱክንውን መገምገም አለበት። መጀመሪያ ይገመገማል። ከዛ በኋላ እሱ ተገምግሞ ካለቀ በኋላ ያው ግብ፣ አጠቃላይ ግብ የማስቀመጥ ይሄ ቪዥን ምናምን የሚባለው እሱ ማስቀመጥ ስራ ይኖራል። ከዛ በኋላ በየዘርፉ የተለያዩ ዘርፎች ነው ያሉት። በየዘርፉ ፕላን የማዘጋጀት ስራ ጥናት የማዘጋጀት እና ፕላን የማዘጋጀት ስራ ይሰራል። ከዛ በኋላ ደግሞ አንድ ላይ ደምሮ የከተማ ፕላኑ የማውጣት ስራ ይኖራል። በቴክኒኩ በኩል ማለት ነው። ከተሞች ዘላቂ ልማታቸው እንዲረጋገጥ ከተፈለገ በፕላን መመራት አለባቸው። በፕላን የተመሩ ከተሞች የዘመነ የመረጃ አያያዝ ስርዓት፣ ያደገ የገበያ አቅም፣ ቀልጣፋ፣ ግልጽና ተጠያቂነት ያለው የመሬት አስተዳደር የተረጋገጠባቸው ናቸው። ከተማነት ሁለት ነገሮች አሉት። አንደኛው በደንብ ከመረ ነው፣ በፕላን ከመረ ነው፣ በመዋቅራዊ ፕላን ከመረ ነው፣ በከተማ ልማት ፕላን ከመረ ነው። መልካም አጋጣሚ ነው። የስራ ማዕከል የማኑፋክቸሪንግ፣ የኢንዱስትሪ፣ የቱሪዝም የኢንቨስትመንት፣ የስራ ፈጠራ ማዕከል ነው የሚሆነው። በአግባቡ ካልመራን ግን የመሰረተ ልማት እጥረት፣ የቤት እጥረት፣ የችግር ትልቅ የሰፈሪንግ ማዕከል ነው የሚሆነው ማለት ነው። አሁን ፕላን ባይኖር ሁላችንም የፈለግነውን እንሰራለን። መጨረሻ ላይ የግል ፍላጎታችን ሊሟላ ይችላል፣ ነገር ግን የጋራ ፍላጎት ጉድለት ይፈጠራል። ያንን ጉድለት እንዳይኖር ለማድረግ እና ለመቀነስ፣ ከተቻለ ደግሞ ለመዝጋት ነው ፕላን የሚያስፈልገው። ስለዚህ ፕላን የሌላቸው ሀገሮች ማለት እኛ እኮ ለብዙ ጊዜ ፕላን አልነበረም። ፕላንም ተሰርቶ ራሱ በተግባር የማይተገበርበት ጊዜ ነበር። በዛን ጊዜ ያለ ፕላን ነበር የከተማው አካላት የሚሰሩት። ስለሆነ በዛ ምን ችግር አለ? የጤና ችግር ይኖራል፣ ቅድም እንዳልኩት የሴፍቲ ችግር ይኖራል፣ የመሰረተ ልማት ችግር ይኖራል እና ብዙ ችግሮች ይፈጠራሉ ማለት ነው ያለ ፕላን ሲሰራ ፕላን የሌለው ከተማ ማለት ያው ፍሬን የሌለው መኪና እንደማለት ነው። ምክንያቱም ወዴት እንደሚሄድ ተነስቶ የት እንደሚደርስ የሚያውቀው ነገር የለም እና በደንብ በዚህ በከተማ ፕላን የሚመሩ ከተሞች የሚያገኙት ጥቅም ምንድ ነው? አንደኛ ቅድም እንዳልኩት ያላቸው ውስን ሀብታቸውን በአግባቡ ማስተዳደር መጠቀም እንዲችሉ ያደርጋቸዋል። ሁለተኛ የሀብት ክፍፍልን በአግባቡ እንዲከናወን ያደርጋል። ለምሳሌ ቅድም ያልኩት ነገር አለ። የመሰረተ ልማት መንገድ ብንላው መንገድ ሴንተር ላይ ብቻ ነው ያለ ወይስ እስከ ዳርቻ ድረስ አለ? ያሁን ፍትሃዊነት ጉዳይ ነው። ስለዚህ ያጠረውን ቦታ ክፍተት ያለበት ወይም ማነስ ያለበትን የምናሟላበት ነው የከተማ ፕላን ማለት። ያለ እቅድ የሚመሰረት ከተማ ያሉትን አንደኛ ያሉትን ሀብቶች ያባክናል። ሁለተኛ ቅድም ባልነው መልክ አካታችና ሁሉንም አቀፍ በሆነ መልክ መሆኑ ቀርቶ የጉልበት ያለው የሚያሸንፍበት የከተማ ሁኔታ እንዲፈጠር ያደርጋል። ይሄ ደግሞ በጊዜ ሂደት ራሱን የሚገል ከተማ እንዲሆን ያደርገዋል። የታቀደ ደግሞ ቅድምም ስንል እንደነበረው እስከ መጨረሻው ጥንቅቅ አድርጎ ማቀድም ውጤታማ ነው ማለት ባይሆንም፣ ግን የታቀደ ሲሆን እነኚህን የተለያዩ የማህበረሰብ አካላት ፍላጎቶች በተመጣጣኝ ሁኔታ አካታች አስቻይ በሆነ ሁኔታ ማቀናጀት የሚያስችል ይሆናል ማለት ነው። የኢትዮጵያ ዋና ከተማ ብሎም የአፍሪካ መዲና የሆነችው አዲስ አበባ በከተማ ፕላን ታሪክ ረዘም ያሉ ዓመታት እናሳልፋለች። ሁሉም እንዳለፉበት ዘመን የየራሳቸው የአተገባበር ክፍተቶች ቢኖሯቸው አሻራቸውን እያሳረፉ መዲናዋ አንዴም በፕላን ሌላ ጊዜም ያለ ፕላን ስትመራ ቆይታለች። እንግዲህ አዲስ አበባ ጥሩ ላቦራቶሪ ናት ትባላች፣ ቤተሙከራ ነው የምትባለው አዲስ አበባ። ከዚህ አኳያ በምናይበት ጊዜ አዲስ አበባ ወደ አስር ፕላን አለት አሁን አስራ አንደኛ ሊጀመር ነው። የመጀመሪያው ፕላን የእቴጌ ጣይቱ ስኬች ፕላን ወይም የኢተጌጣይቱ ንድፍ ፕላን ይባላል። የመጀመሪያው ማስተር አርኪቴክት ሙሴ ሚናስ የሚባል አርማና ነበር። የመጀመሪያውን ጂ ፕላስ ፋይቭ የገነባው እና ከተማን ፕላን ለማስገባት ተቸግሮ ነበረ። ለምን? በራሱ ጊዜ ነው አዲስ አበባ ሲመሰረት ሶስት ቦታዎችን መሰረት በማድረግ ነው። አንደኛ ጊዮርጊስ የሃይማኖት ማዕከል ነው። አራዳ የኢተጌ ጣይቱ ሆቴል ያለበት አካባቢ የንግድና የሲቢዲ ነው የሚባለው ቤተ መንግስት ያለበት ደግሞ አስተዳደር ነው። ሶስት ቦታዎችን ጥንስስ በማስቀመጥ አዲስ አበባ ተመሰረተች። ከዛ በኋላ የኢተጌ ጣይቱ ስኬች ፕላን ለ49 ዓመታት ምንም ፕላን አይደለም። በመሪ የተሰራ ፕላን አልነበረም። በትምህርትና በፕሮፌሽናሎች ላይ የተመሰረተ ፕላን መጀመሪያ የገባው በ1930 ወቹ አጋማሽ በወረራው ጊዜ ማለት ነው። በዛን ጊዜ ነው ኢትዮጵያ የገባው እና የዛን ጊዜ ገብቶ በአጭር ጊዜ ውስጥ ያው ብዙ ለውጦችን አምጥቷል። ምንም እንኳን ለውጡ የእኛ ፍላጎት ላይ ተመሰረተ ባይሆንም የቅኝ ገዢው ፍላጎት ላይ ተመሰረተ ቢሆንም ያው ፕላኑ ለምሳሌ መርካቶን ሰርቷል። ካዛንቺስ በፕላን ሊሰራ አድርጓል። ፖፕላሬ ሊሰራ አድርጓል። ፒያሳ፣ እነኚህ የጣሊያን ስም ያላቸው አካባቢዎች በሙሉ በዚ አይነት እንዲለሞ አድርጓል። ሄይም ሄምሊውስ ልማሪያ የሚባል ፈረንሳይ አርክቴክት መጥቶ ስድስተኛውን ፕላን ነደፈ። ያ ፕላን አዲስ አበባን ለወጠው፣ መለወጥ ጀመረ ተብሎ ተነገረ። ከዛ በኋላ ተቀማጭ ዲዛይን ተሰርተዋል። የውጭ ጉዳይ ሚኒስቴር የቤተ የቤተ ክህነት ህንፃዎች፣ የአዲስ አበባ ፎርማሊስት ፕላን ባለው ፕላን ላይ ሌላ ጨምረ ፕላን ስራ ማለት ነው ስድስተኛው ፕላን 1965 በእኛ በፈረንጆች አቆጣጠር በእኛ 1958 አካባቢ ነው እንግዲህ፣ ከዛ በኋላ ሰባተኛው ፕላን እንግዲህ የንጉሱ አገዛዝ ተገረሰ 1966። ከዛ በኋላ ወደ 1967 አካባቢ ሌላ ፕላን ማለት ነው ሰባተኛው ፕላን። ከዛ በኋላ ግን በ2002 ዓ ም ላይ ያው ሙሉ በሙሉ በሚባል ደረጃ በሀገር ውስጥ ባለሙያዎች ፕላን ተሳርቶ የ2002ቱ ይመስለኛል የመጀመሪያው ሙሉ ዘመኑን የጨረሰ በአንድ መንግስት ማለት ነው የጨረሰ ፕላን ነው። በ2015 አካባቢ እንደገና ሪቫይዝ እንዲደረግ ተደርጓል። የ2015ቱ ማለት እንግዲህ በመሰረቱ አሁን ያለው ማለት ነው። የዛን ጊዜ ሲሰራ ኢጣሊያዊ የህንጻ ስራ ተቋራጭ ሌት ባለ መንገድ ሪጅናል ለማድረግ ከአዲስ አበባ ዘመናዊ የከተማ ፕላን የስራ ፈጠራን የሚያበረታታ ለኢንቨስትመንት እየተመቸና ለቱሪዝም ኢንዱስትሪው ማደግ ድልድይ የሚሆን ነው። በመዲናዋ የሚታየው አሁን ያለው የአዲስ አበባ ከተማ ፕላን ወደ መሬት ወርዶ መተግበር መጀመሩ አሳሚነዘርጨቀሩም ፕላን ለአዲስ አበባ ምን ለውጥ አመጣ ብለ ካልሽ በጣም ደካማ ነው። በተለይ ባለፉት ሁለት ዓመታት የከተማውን ፕላን ሪቫይዝ በማድረግ ሪትሮፊት በማድረግ በመተግበር የኮሪደር ልማቱን አይተሻል። የመንደር ልማቱን አይተሻል። ፒያሳ እንዳለ ተቀይረዋል። ሪቨከንቱ በሚያስገርም በሚያስደምም ሁኔታ ፕላኑ ሪቫይዝ እየተደረገ ፍሌክሲብል ስለሆነ ተለማጅ ስለሆነ አዲስ አበባ እንደ ስሟ እየታደሰች ትገኛለች። አጠቃላይ ለከተማ ትራንስፎርሜሽን ልዩ ትኩረት ተሰጥቶ እየተሰራበት ያለበት በመንግስት በሃይ ሌቭል ደረጃ ይሄ እየተሰራ ያለበት እውነትም ደግሞ ትኩረት ሲሰጠው ምን ያህል ውጤትም እያገኘንበት የመጣንበት ሁኔታ ነው ያለው። ትኩረት ሲሰጠው ደግሞ ይሄንኛው አሁን ያለውን በተሻለ መልኩ ስኬላፕ የማድረግ ነው ቴንደንሲ የሚኖረው ና በቀጣይ በሚኖረው ላይ ይሄ በአመራሩ ደረጃ ትኩረት መሰጠቱ የሰው ኃይልም እየበቃ የመጣበት ነው። በነገራችን ላይ የሰው ኃይል እየተፈጠረ የመጣበት ነው። አዳዲስ ቴክኖሎጂዎች በአሁኑ በኮሪደር ልማቱ ላይም ኢምፕልመንት የተደረጉበት ሁኔታ ነው ያለው። እኔ ለምሳሌ የባለፈው ማስተር ፕላን ዝግጅት ላይ አንድ የዛ አካል የሆነች ስራ ላይ ተሳታፊ ነበርኩ። የመሀል ከተማ የማበልጸግ መሀል ከተማን የማበልጸግ የሚል ጥናት በዩኒቨርሲቲው እንዲጠና ተደርጎ ስለነበር የዛ ጥናት ላይ ተሳታፊ ነበርኩ እና በዛ በነበረኝ ቅርበት ባየሁት መሰረት ከሆነ አንዳንድ ሀሳቦች ተተግብረው እናያለን። አንዳንድ ለምሳሌ የከተማ አቋም አሁን ለምሳሌ የኮሪደር ልማት ላይ የምናያቸው አንዳንድ ኤለመንቶች ወይም ለምሳሌ የባይስክል መንቀሳቀሻው መንገዶች ምን ምንን እየያዙ የሚለው ህሳቤ ከእንደዛ አይነት ጥናቶች ከባለፈው ማስተርፕላኖች ውስጥ ተመክረው የነበሩ ናቸው። አሁን አዲስ አበባ ውስጥ ድጋሜ በወዳጅነት ፓርክን ማለት ትችያለሽ። አንድነት ፓርክ ማየት ትችያለሽ። ካሳንቺስ ላይ የመጡ የትራንስፖርት ስርዓቶችን ታያለች። ሁሉ በመንገድ ግራና ቀኝ የህፃናት መጫወቻ ስፍራ፣ በመንገድ ግራና ቀኝ የሰው መጸዳጃ በ500 በ300 ኢንተርቫል ተሰርቷል። ሰው ለመሽናት እኮ የሚጨነቅበት ከተማ ነው ይሄ ቀደም ሲል የነበረው። አሁን ሰው በቀላሉ ይህንን አሜኒቲስ መገልገያዎችን በማግኘት ጤናው እየተረጋገጠለት ነው ማለት ነው በፊት ሊሰሩ ከነበሩት ፕላኖች አንጻር አሁን በቅርብ ጊዜ ያሉት የመተግበር እድላቸው እየሰፋ እየሰፋ መጥቷል። የከተማን ወይም መክተምን እንደ አንድ የኢኮኖሚ ሪሶርስ ማሰብ የመንግስትም አቋም የሆነ መጥቷል። በፊት አልነበረም፣ ያስቸግር ነበረ። ለአከታተም ለአርኪቴክቸር፣ ለከተማ ሁኔታ አቴንሽን እንዲሰጠው ለማድረግ እንቸገር ነበር። አሁን አሁን እንዳውም የመንግስት መሰረታዊ ቋንቋ ሆኗል። ይሄና ይሄ ጥሩ ነገር ነው። የከተማ ፕላን ሰፊ የሆነ ሀሳብ ያለው ነው። ቴክኖሎጂን አብዝቶ ከመጠቀም ጀምሮ የዘመነና የተቀላጠፈ አገልግሎት መስጠትም ጭምር የዚሁ አካል ናቸው። በርካታ የዓለም ሀገራት ስማቸው በጉልህ የመነሳቱ ምክንያትም ይህ ነው። ሁለት ወር በፊት ደቡብ አፍሪካ ነበርኩኝ። ኬፕታውን አንዱ። ኬፕታውን በጣም አስገራሚ የከተማ ፕላን ያላት ከተማ ናት። በጣም እዛ ፕላን ውስጥ ምንድን ነው ያየሁት? የመናፈሻ ስፍራ ደረጃቸው ነው የጠበቀ፣ የዓለም አቀፍ ስታንዳርድ። ስታንዳርድ ማለት ልኬት እንግዲህ የምንለካበት ነው የመኪና ማቆሚያ የመኪና ማቆሚያ ማለት ፓርኪንግ ዲጂታል ነው። የመኪና ማቆሚያ መሬት ላይ መኪና ማቆሚያ ህንፃ ውስጥ። በጣም በሚያስገርም ሁኔታ ከተማ ውስጥ የትራፊክ ጭንንቅ የለም። እያንዳንዱ ሰው ለህግ የሚገዛ ነው። ከተማ እርሻ በጣም የሚገርመው ይሄ ባልኮኒ አግሪካልቸር ህንፃ ላይ በየባልኮኒ በየፍሎሩ ላይ ጥቃቅን እርሻዎች ይመረቱና ራሱን በምግብ ሰፍሽንሲ በምግብ ራስን የመቻል ነገር በመሬት ላይ ብቻ ሲሆን በግድግዳ ላይ በህንጻ ግድግዳ ላይ ሁሉ ሲመረታ ያለ በህንጻ ጣሪያ ላይ ታያለች። ሲንጋፖር እነ ኮፐንሄገን ከአውሮፓ በብዛት አውሮፓ እና የአሜሪካ ከተማ በብዛት የአውሮፓ ከተሞች ናቸው። ከአሜሪካ እነ ፖርትላንድ ከሳውዝ አሜሪካ ኩርቲባ የምትባል የሞዴል ከተማ አለች። እንደገና ከአፍሪካ ደግሞ ብዙ ጊዜ ያው ኪጋሊ ተብሎ ነው የሚነሳው እና እነኚህ እንግዲህ በምንድን ነው በእነኛ ነገሮች ታይቶ ነው። እነኚህ የከተማ ቀደም ያልኳቸው የከተማ አካላት የተባሉ አሏል። ለምሳሌ በመሬት አጠቃቀም፣ በኢንፍራስትራክቸር አሰራር፣ በመኖሪያ ቤት አቅርቦት፣ በአሮጌ አካባቢዎች ትል ማድረግ፣ በአረንጓዴ አካባቢዎች ልማት እና ሪሶርሶቻቸውን የውሃ ካላቸው አረንጓዴን ካላቸው እነሱን የሚጠብቁበት አይነት አሰራር ከሌላው የተሻለ ነጥሩ ክንውን ነው ተብሎ ነው። እነሱ ያው ብዙ ጊዜ የሚጠቀሱት ሲንጋፖር ላይ ከተማ ፕላን ከስማርት ሲቲ ጽንሰ ሀሳብ ጋር አንድ ላይ ሆኖ እንዴት አድርጎ ትራንስፎርም እንዳደረገ የምንመለከተው ነው። ሊትሬቸሮችም የሚያሳዩን አንዱ ይሄንኛው ላይ ነው። ይሄ ብቻ አይደለም፣ ፈጠራን በማከል ህብረተሰቡ ባለበት ቦታ ሆኖ ማንኛውንም አገልግሎት ማግኘት የሚችልበት ከየትኛውም የከተማዋ ጫፍ እስከ የትኛውም የከተማው ጫፍ ድረስ ባሰብኩት ጊዜ ላይ መድረስ የሚችልበትን እድል የተፈጠረበት ሁኔታ አለ። ይሄ በተለይ ሞቢሊቲ አርባ ሞቢሊቲ፣ የከተማ ደም ስር ነው። እንቅስቃሴ ትራንስፖርት ማለት ነው። ይሄንኛውም በተለያዩ አማራጮች በደንብ የተሰራበት አንድ ኤግዘምፕለሪ የሚሆን እንደውም በወርልድ ክላስ በሚባለው ማለት ነው በዓለም አቀፍ ደረጃ አገልግሎቶችን ተደራሽ በማድረግ በጣም ኤግዛምፕል የሚሆን ወይም ምሳሌ የሚሆነን ነው። ኔዘርላንድስ ወይም ሆላንድ በሚባል የምናውቀው ሀገር ላይ አምስተርዳም፣ ሮተርዳም እና ዘሄግ ሲባል የምንሰማቸው ከተሞች አሉ። ሶስቱም ራሳቸውን የቻሉ ትልልቅ ከተሞች ናቸው። ግን ዋናው ትልቁ ባህሪያቸው ምንድነው? በአንድ ሰዓት የመኪና ጉዞ ውስጥ የተገናኙ ናቸው። ስለዚህ አንደኛው ጋር ያለ ነገር ግዴታ እዛ መደገም አያስፈልገውም። እርስ በርስ ግን ተሳስረው በየግላቸውም ጠንካራ አወቃቀር የከተማ መዋቅር አላቸው። በጋራም ደግሞ የተያያዥ የሆነ ባህሪ ያላቸው። አዲስ አበባ ወቅታዊ ዓለም አቀፋዊና ሀገራዊ ሁነቶችን ከማህበራዊ ፖለቲካዊና ኢኮኖሚያዊ ለውጦች ጋር በማጣጣም ለቀጣይ አስር ዓመታት የሚያገለግል አስራ አንደኛውን መዋቅራዊ ፕላን በማዘጋጀት ላይ ትገኛለች። ባለሙያዎቹም ይህ ፕላን ከባህልና ማንነታችን ጋር የተዋደደ በቀላሉ ወደ መሬት ወርዶ የሚተገበር እንዲሆን ትኩረት ያስፈልገዋል ይላሉ። ከአስረኛው ፕላን ብዙ ነገር መማር እንችላለን። የቀሩትን ነገሮች መስተካከል ያለበት በሚቀጥለው ለማህበረሰቡ ትልቅ ፈተና የሚሆኑ ነገሮች መወገድ አለባቸው። አሁን ወደ ኦፖርቹኒቲ እነኝ እዳዎች ወደ ኦፖርቹኒቲ ተምረንበት አሁን መልካም አጋጣሚ ሆኖ አሁን 11ኛ ፕላን ላይ ያልተሳተፉ አካላትም ጭምር እንዲሳተፉ በማድረግ ቀደም ሲል ሲሰራ በነበረው ፕላን ውስጥ የጎደሉ ስታንዳርዶች የቤት ልማት፣ የቅይጥ ልማት፣ የመሰረተ ልማት፣ የትምህርት ቤት፣ ሆስፒታል፣ ኦኬ የመንግስት መስሪያ ቤቶች፣ ሞሎች። ስለዚህ እነኚህ ነገሮች ሞል ዲዛይን ላይ ለከተማው ውስጥ የከተማውን ገጽታ ውበቱን የሚያስጠብቁ የኪነ ህንፃ ጥበቦች ማረፍ አለባቸው። በአብዛኛው ጊዜ ወስዶ ቁጭሎ የሚያጠና ማህበረሰብ ያለው በዩኒቨርሲቲዎች አቅራቢያ ስለሆነ መነሻው ከዩኒቨርሲቲዎች ቢሆን ጥሩ ነው። የከተማ መስተዳድሮችም የብኔ አዲስ አበባ ከተማ መስተዳድር ይህንን ይረዳሉ ብዬ አስባለሁ። ምክንያቱም በፍጥነት መተግበር መልካም ሆኖ ሳለ አስሬ ደግሞ መለካት ተገቢ ነው። ዩኒቨርሲቲዎች ለዚህ ደግሞ የተሻሉ ቦታዎች ናቸው። እያስባለሁ ትኩረት አሁን ይደረግበታል። እኔ በግል የምገምተው አንደኛው የኢኮኖሚ ጉዳይ ነው፣ አገራዊ ደረጃ በከተማም ደረጃ ያው ያለንበት የኢኮኖሚ ሁኔታ የሚታወቅ ስለሆነ እሱ አሁን ከፍተኛ ቦታ ይይዛል ብዬ ነው የምገምተው። ሁለተኛው ደግሞ ያው የመኖሪያ ቤት አቅርቦት ጉዳይ ነው። ያው የታወቀ ችግር ነው፣ ብዙ ሲሰራበት የቆየም ችግር ነው። አሁንም በጣም ብዙ ስራ የሚፈልግ አይነት ችግር ስለሆነ እሱም በጣም ትልቅ ትኩረት ያገኛል ብዬ ነው የምገምተው። ሶስተኛው ደግሞ የትራንስፖርት ችግር ነው። የከተማ ህዝብ ቁጥር በጣም እየጨመረ ነው። የአዲስ አበባ ደግሞ ያው በከፍተኛ ደረጃ እየጨመረ ስለሆነ ይሄ የማስ ትራንስፖርት የሚባለው በከፍተኛ ደረጃ መልማት ይኖርበታል። ከዚህ በኋላ የሚዘጋጁ ፕላኖችም የሚከለሱም ፕላኖች በአስተሳሰብ ደረጃም በይዘት ደረጃም ከበፊቱ በተሻለ መልኩ መዘጋጀት አለባቸው የሚለውን ሀሳብ ነው እዚጋ የምናየው። አንዱ እንግዲህ እንዳልነው ከስማርት ሲቲ ጽንሰ ሀሳብ ጋር በጣም የተሳሰሩ መሆን መቻል አለባቸው። እያንዳንዱ የምናዘጋጀው የፕላን አይነት በቅልጥፍና ባጠረ ጊዜ ውስጥ ነገር ግን ሁሉንም አቅሞች አሟጦ ባየ ምንም ሳይንጠባጠብ እያንዳንዱን አገልግሎት አካቶ መሰራት መዘጋጀት አለበት የሚለው ነገር መታየት አለበት። አዲስ አበባ የበለጠ የአፍሪካ የዓለም መዳረሻ ብሎም የዓለም ተወዳዳሪ ኮስሞፖሊታን መሆን እንድትችል የሚያደርግ ፕላን ይሆናል ብዬ አምናለሁኝ። ይህም እንደሚሳካ እርግጠኛ ነኝ። ምክንያቱም የአመራር ሊደርሺፕ የአመራር ኮሚትመንት እጅግ በጣም በዛ ላይ ሆኗል። በመጨረሻ እንግዲህ እንደሚታወቀው በተለይ አዲስ አበባን ከማዘመንም አንጻር የአዲስ አበባ አመራር የስማርት ሊደርሺፕ በሚል ከኮሪያ መንግስት ሁሉ ሽልማት አግኝተናል። ይሄ ትልቅ ማሳያ ነው። ስለዚህ በአስራ አንደኛው ፕላንም ከዚህ የበለጠ በአለም ላይ ገነን የምንታይበትን ፕላን የምናዘጋጅበት ጊዜ ይሆናል ብዬ አስባለሁ።